ልክ ለእንደዚህ አይነት ነገር እኮ ለመቃወም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀመር የሚገባው። ለምድር ይህንን ያልኩት የተወሰነ ቪዲዮችን አሳያችኋሉ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስካሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆኑ ከሌሎችም ጋር ይሁን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 አንዳንዴ ስሜት አይሆነን ከዚህ ፕሪንሲፕል ወጣ ስንል ይኸው፣ ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዚህ ለዚህ ፕሪንሲፕል ተገዥ መሆን አለብን። ይሄ በ በኤርሲያናችን ውስጥ የወላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድ ነው ከእኔ ተማሩ እኔ በልቤት ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ ነው። ነፍሳትን እንማርክ መማረክ አንችልም። መጫጫ ብቻ ነው የሚሆንብን ይህ እንዳለ ሆኖ ግን ለምሳሌ ሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ ተንስ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው፣ እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አሶጣው ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ እኔ ልክ ልክ ነግሬሃለው። ቴሌግራም ላይ ተመልከት። ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ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 እግዚአብሔር ያሳፈራል። በእውነቱ አሳ ባለጊ ነው። በጣም አምላክ ጌ ነበረ ወንድ ለወንድ የሚሳሳ አየው ይሄን አምላክ ይታያላ አ አየ ይሄን ሽማግሌ ያየው ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣ እና ስለሰከረ፣ ኦኬ ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። ኦኬ እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም እነሱ ባሉት መንገድ የሆነች ቃል ይሰባሉ ለራሳቸው ታሪክን ይፈጥራሉ የሆነች ቃል ይሰባሉ ለራሳቸው ታሪክን ይፈጥራሉ እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ ይችላለሁ እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ ይችላለሁ ልክ እንደዚህ ሁሉ ወንድማችን እፍ ወይም እዛ በእስልምና ውስጥ የሌለ ነገርም ከሆነ የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት። መጠየቅ አለበት። እሱም አይ ከዚ ከዚ ላይ አግኝቻለሁ ከዚ ከዚ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚ ይጠይቅ ባይሆን። ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ውስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ልታገኙ የሚገባው ነው። ይቆየን።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 ሆኖ አንሞትም። ከተዋህዶ በፊት እኛ መቅደም መቻል አለብን። አሁን ጊዜው የሰማዕትነት ነው። ራሳችንን በማናቸው መንገድ በምንችለው ሁሉ ለቤተ ክርስቲያን ድምፅ ለመሆን ለሃይማኖታችን ዋጋ ለመክፈል ጠጥጋየት አለብን። የሚሰማችሁ ሁሉ ይህን መልእክት አዳርሱ። ኦርቶዶክስ ተዋሕዶ ቤተክርስቲያን ትናንት ብዙ መከራዎችን አልፋ ለዚህ በቅታለች። ገዳማቶቿ የወደሙበት ጊዜ አለ። ካህናት በጅምላ ላይ የተጨፈጨፉ የታረዱትበት ጊዜ አለ። መታረዳችን፣ መሞታችን አባቶቻችንን ዋጋ አስከፍሎ ዋጋ ከፍለው ለዚህ አድርሰዋታል እምነታችን እኛ ደግሞ ዛሬ እዚህ ያለነው በዋጋ የመጣችን እምነት ዋጋ ካልከፈልን ለመጪው ትውልድ ልናስተላልፋት እንችል። እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባብራችኋለን። እስኪያርምታቸው እነዚህ ልጆች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም ክርስቲያኖች፣ እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት። ኦህላና ኦህሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው፣ ይህንን ባለጌ። ዝሙት ነው አይደለም? አንተ ባለጌ፣ ደደብ፣ የመጨረሻ ውሻ፣ ና። አንተ እኮ እኔ ልክ ልክ ነግሬሃለሁ፣ ቴሌግራም ላይ ተመልከት። ህዚ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይህንን የሚወነጅል ሊሆን የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው። ያስከስሳል። አላቸውጋችን ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር የአንተ አምላክ ህግ የነበረ ወንድ ለወንድ የሚሳሳን ማለት ነው። ገድለ ሲሆን ማማይ አንቺ የሸርሙጣ ልጅ የሸርሙጣ ልጅ የሸርሙጣ ልጅ ጠፎ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ልጆች እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖሯል። በዚህም ዘመን በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም ይቀር በዚህ በአንደኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላክም የእኛ እምነት አይነካ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ የፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ፣ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር እነርሱ ግን ሌላው ግን ስለኛ መናገር የለበትም፣ የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱን ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ስኑ የምታገኙት ሌላውን እምነት ሳታከብሩ? በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ፣ መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆኖ እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወታችሁ ተቃወሟቸው። በግልጽ ወታችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን፣ ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። የክርስትና እምነት ተከታይ ወገኖች፣ ቤተ ክህነት፣ እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ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 ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ ዐለይኩም ክርስቲያኖች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው፣ ይህንን ባለጌ ዝሙትን። አይደለም አንተ ባለጌ ደደም የመጨረሻ ውሻ። ና አንተ እኮ እኔ ልክ ልክ ነድረ ያለው ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት፣ ይችን ህፃን ልጅ ደም በደም አድርጓት። ምን እንደሰራ ይሄንን በወንጀል እንደሰማችሁት ነው እንግዲህ። ከዚህም በላይ አለ እንግዲህ፣ ያው ሁላችሁም ተመልክታችሁታል። ና እንግዲህ እኛ መምህር እንዳስተማሩት እንግዲህ ይህን አናደርግም ብለዋል። ና ሁሉም አይደለም ግን፣ እንደዚህ የሚያደርጉ ደግሞ ሰዎች አሉ። እና እውነት ይህንን ትምህርት ወስደው ቢያሰሟቸው ና የራሳቸውን ውሳኔ ቢወስኑ መልካም ነው ብዬ አስባለሁ። ምክንያቱም መከባበር ስላለብን ማለት ነው። እኔ ሙስሊም ጓደኞች አሉ ና፣ አንድ ቀንም ዲስሪስፔክት አድርገው ሰድበኝም የማያውቁም እኔም አንድም ቀን ሰድቢያቸውም ተሰዳድበንም አናቅም ስለ እምነታችንም አንስተንም አናቅም ብዙ ጊዜ አብረን ሆነናል፣ አብረን ኖረናል። ግን እንደዚህ የሚያደርጉ ሰዎች አሉ። እንደዚህ የሚያደርጉ ሰዎች ስላሉ ሀይ ቢባሉ መልካም ነው። ተነስተን እንደዚህ አናደርግም ሳይሆን የሚያደርጉ አሉ። እነሱን ደግሞ ሀይ በሏቸው። መጀመሪያ ሀይ ሊባሉ ይገባል፣ መጀመሪያ እነሱን። ከዛ በኋላ ነገሮች ማስተካከል ይቻላል ማለት ነው። እና ቢመለከቷቸው ባይነኝ እነዚህ ሰዎች